ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ሀያኛው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች በዓል በሆሳና ከተማ በደመቀ መልኩ እየተከበረ ይገኛል። ከጀርባ እንደምትመለከቱት በርካታ የኢትዮጵያ ብሔር ብሔረሰቦች ባህላዊ ትርኢቶቻቸውን እያቀረቡ በዚህ በሆሳና አብዮ እርሳሞ ስታዲየም እያሳዩ ነው የሚገኙት ማለት ነው። እኛም ይህንን ዝግጅት ከዚሁ ወደ እናንተ የምናደርስ ይሆናል። በየመሃሉ ደግሞ ያገኘናቸውን የባሉን ተሳታፊዎች ምን ተሰማችሁ እያልን የምንጠይቅ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። እሺ፣ አመሰግናለሁ። እንኳን ለዛሬው በዓል በሰላም ደረሰ። እንኳን አብሮ አደረሰን። መልካም በዓሉን እንዴት አየኸው? በዓሉ ዲሞክራሲያዊ መግባባት፣ ህብረ ብሔራዊ አንድነትን ራሱ መስመሩ ጠብቆ መሪሁን መሩን ያሳካባል። ለምን ቢባል ሁሉም የራሱን ባህል እሴት፣ የራሱ ሙዚቃ መሳሪያ፣ የተለያየ አዛዘን ስል የራሱን ያመጋገብ፣ የተለያየ የምናያቸው ያለባበስ የተለያዩ ነገሮች አሉ። ስለዚህ ህብረ ብሔራዊነትን፣ ዲሞክራሲ መግባባትን አንድ ላይ አጣምሮ የያዘ ትልቅ ባለ እኔ ያው ከማራቆ በረሰብ ነው መጣሁት። ከማራቆ ለይወረዳ እንግዲህ በሃያኛው ኢትዮጵያ ለይር ገረሰቦችን አስወጥቀን በአል በአምሳት በአብየር ሳሞ ስቴዲየም በውሳና ከተማ በልዩ ዝግጅትና ድምቀት እየተከበረ ነው። የባሉ አከባበር ድምቀት በጣም ደስ ይላል። ህዝቡም ከማለዳው ለሊ ተነስቶ እንግዶችን ለመቀበል በፍቅርና በክብር እንግዶችን ተቀብሎ እያስተናገደ ይገኛል። አጠቃላይ ድባቡ በጣም ያምራል። በዓሉ እንግዲህ እንደምትመለከቱት በደማቅ መልኩ በሆሳና በአብሄር ሳሙ ስታዲየም በደማቅ ሁኔታ እየተከበረ ይገኛል። በጣም አሪፍ ነው። ሀያኛ በማዕከላዊ ኢትዮጵያ በሆሳና ከተማ የሚከበር በዓል በዓሉ እንግዲህ በዴሞክራሲ መግባባት ለብሔራዊ አንድነት በሚል መሪ ቃል ነው። በዓሉ እንደሚታወቀው ሁሉም ብሔር ብሔረሰብ በተሰበሰብበት ቦታ በጣም በደመቀ ሁኔታ ነው ታዩ ማለት ነው። እንግዲህ በዓሉ የኛ ክልል የማዕከላዊ ኢትዮጵያ ክልል አስተናጋጅ ክልል እንደመሆኑ መጠን ከኢፌዲ ፌዴሬሽን ምክር ቤት ጋር በጋራ በመተባበር ይሄ በዓል በክልላችን በመዲና በሆነችው በሆሳና ከተማ በደማቅ ሁኔታ እየተከበረ ይገኛል። እንግዲህ ሰሞኑን አምስቱ ቀናት በተለያዩ ስያሜዎች ያከበርን የምንገኝ ሲሆን ዛሬ ማጠቃለያው እዚህ በኦሳና ከተማ በአብዮር ሳሞ ስታዲየም በደማቅ ሁኔታ የተከበረ ይገኛል። እግረ መንገድ ምንድነው ይሄ ክብረ በዓል በርካታ ትሩፋቶችን በርካታ ለውጦችን ይዞልን የመጣ በዓል ነው። እያንዳንዱ ብሔር ብሔረሰብ ህዝብ የራሱን ባህል የራሱን ታሪክ የራሱን እሴት ራሱን በደንብ አውጥቶ እያስተዋወቀ የሚገኝበት የነፃነት ቀን ነው ማለት ይቻላል ማለት ነው። በዚህ መልኩ በዓሉ መከበሩ ምንድነው ፋይዳው ያው እኔ እንደምታይ እሴቴን ባህሌን ማንነቴን በሁለት አቅጣጫ ነው እኔ ማለት አንደኛው ለቱሪስት የራሳችን ማንነት የምንሸጥበት ሌላኛው ኢትዮጵያ ነው የምንሸጥበት የኢትዮጵያ ባህል ሴታችንን በጋራ አድርገን ህብረ ብሔራዊነታችንን አስጠብቀን የምንሸጥበት ትልቅ በዓል ነው። በዓሉ መከበሩ ዘርፈ ብዙ ፋይዳዎች አሉት። ከነዚህም ላብነት ያህል ህብረ ብሔራዊ አንድነታችንን ለማጠናከር የእርስ በርስ ግንኙነታችንን ለማጋመድ አንዳችን ያለ አንዳችን ምንም ዋጋ የለውም፣ ውጤት አናመጣም እኔ የሌላውን ቤል ባህል ካላከበርኩኝ ሌላውም የኔን ባህል ካላከበረ ኢትዮጵያዊ አንድነታችንም አይጠናከርም አሸናፊም አንሆንም ውጤታማም አንሆንም። ስለዚህ ፋይዳው ዘርፈ ብዙ ነው። እኔ የብዙ ብሔረሰቦችን ባህል ቱፊት እዚህ መጥቼ አውቅ ያለው ሌሎቹን ለሌሎችም ደግሞ የኔን አሳውቅ ያለው ይሄ ደግሞ የጋራ የሚያደርገን ብዙ ነገሮች አሉ። አንድነታችን የሚያጠናክር በርካታ ነገሮች አሉ። ስለዚህ በዓሉ መከበሩ ህብረብሔራዊነታችንን ከማጋመድ በተጨማሪ ሁላችንም የራሳችንን ብሔረሰብ ባህል ለማስታወቅ የሌሎችን ባህል ለማወቅ ዘርፈብዙ ጠቀሜታ አለው። አንድነቱን እና ሁሉም እንገዲ ስዳ እንደምታዩት ከተለያየ ብሔር ተሰርስሞ የመጣ ህዝብ ነው እና አንድነትን፣ ፍቅርን መተሳሰርን ያጠነክረናል ማለት ነው። በዓሉ ያለ ፋይዳ እንግዲህ እ ኢትዮጵያ አብሮነት መሻሻልን ኢትዮጵያ ከብሪክን ምኖር ዝበጅና ደና ባሉ ትልቅ ፋይዳ አለው። እኛም እንደዚህ አጠቃላይ በኢትዮጵያ ውስጥ ያሉ ወደ ሰባ ስድስት ብሔር ብሔረሰቦች እንደዚህ ስንገናኝ ደስታችን፣ ፍቅራችን፣ አንድነታችን ባንዲራችን ከፍ እናደርጋለን ማለት ነው። እንደ ኢትዮጵያ ፋይዳው ኢትዮጵያዊ የሆነ ማለት ነው። የራሱን ብሔር የራሱን ጎሳ ለማወቅና በዛው የአንዱ ጎሳ ከአንዱ እንደማያንስ ለማወቅ ቦታ ምቹ ይሆናል ማለት ነው። ፋይዳው በርካታ ነው። በርካታ ፋይዳዎች አሉት። ከፍተኛ የሆነ የኢኮኖሚ መነቃቃት ኢኮኖሚ የሆነ መነቃቃት እያመጣ ይገኛል። እንደ እኛ ቢሮም እንደ ባህልና ቱሪዝም ቢሮ ያየ ነው ምንድን ነው ከፍተኛ የሆነ የቱሪስት ወደ ክልላችን መጥቶ እየጎበኘው ይገኛል። ከዛ በዘለለ ደግሞ የሕዝቦችን አንድነት የሕብረ ብሔራዊነት የጋራ መተሳሰብ አብሮ ለመልማት አብሮ ለመለወጥ ያለው ፋይዳ በጣም ከፍተኛ የሆነ ፋይዳ ነው። ባህሎች፣ ታሪኮች፣ እሴቶች በደንብ አንዳንድ አንድ ያለሙ ባህሎች አሉ። እነዚህ ባህሎች እንዲለሙ፣ እንዲታወቁ እንዲጠኑ ከፍተኛ የሆነ ዝግጅት ነው ለዚህ ብሔር ብሔረሰብ ክብረ በዓል የተደረገ የሚገኘውና፣ ይሄ እንግዲህ አንዱ ባህል ላይ የሚያመጣው ፋይዳ ከፍተኛ የሆነ ፋይዳ ነው ማለት ነው። ስለዚህ ባህል እንዲለማ አይነት ታሪክ እንዲለማ ያደርጋል። ህዝቦች ብሔር ብሔረሰቦችና ህዝቦች ማንነታቸውን በደንብ አጉልቶ እንዲያስተዋውቁ ያደርጋል ማለት ነው። እሺ አመሰግናለሁ እኔ የሃያኛው ብሔር ብሔረሰቦች ቀን እዚህ ቤታችን ውስጥ ማዕከላዊ ኢትዮጵያ ላይ መከበሩ እጅግ ትልቅ ነገር አምጥቷል አንደኛ ከኢንቨስትመንት ከተለያዩ የቱሪስት መስህቦች ወደ ላይ ለምሳሌ የአርሸጣንን ማየት ይችላል የእናንተ አርቶ ፉሏን ማየት ይችላል ስለዚህ ትልቅ አሻራ የተጣለበት ነገር ነው ስለዚህ በየቦታው እየሄደ በሚከበርበት ሰዓት ላይ የቱሪስት የሀገር ውስጥ ቱሪስቶች ወደዚች ወደ አንድ ከተማ ወደ አንድ ክልል ገብተው ቱሪስቶች የሚጎበኙበት ትልቅ አድቫንቴጅ ስለሚፈጥር እጅግ በጣም ደስ ይለኛል። ስለዚህ ለሃያኛው ብሔር ብሔረሰቦች በዓል እንኳን አደረሳችሁ አደረሰን ለማለት እወዳለሁ። በመጨረሻ የማስተላልፈው ነገር እኛ ኢትዮጵያውያኖች አንድ የሚያደርገን በርካታ እሴቶች አሉን። እነዚህን እሴቶች አንድ የሚያደርጉንን እሴቶች ይበልጥ በማሳደግ ለሀገራዊ እድገት ለሀገራዊ ብልጽግና ለሀገራዊ ልዕልና ተጋምደን መትጋት አለብን። ሰላማችንን ማስጠበቅ አለብን የሚያፈራርሱ የሚያላዩ ጉዳዮችን ትተን ኢትዮጵያዊነት የሚለው ነገር ከፍ አድርጎ ይዞ ለመጓዝ ሁላችንም መጠንከር አለብን የሚል መልክት ነው። እሱ ማስተላለፍ የምፈልገው አይነት በመጀመሪያው ለመላው የኢትዮጵያ ህዝብ በሙሉ እንኳን ለሃያኛው ብሔር ብሔረሰቦች በዓል በሰላም አደረሳችሁ ማለት ይፈልጋለሁ እና ለዋቸው ዩኒቨርስቲ ተማሪዎች በሙሉ እንኳን አደረሳችሁ ማለት ይፈልጋለሁ። ባል አደረሳችሁ ለሁሉም የኢትዮጵያ ይሲት በአሉ ደግሞ ልዩ የሚያደርገው ህዳሴ ግድብ

እንኳን ለሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ክብረ በዓል በሰላም አደረሳችሁ አደረሰን። ክልላችን ማዕከላዊ ኢትዮጵያ የሰላም ተምሳሌት የሆነ የተሞክሮ፣ የብልጽግና ማዕከል የሆነ ክልል ነው። ወደ ክልላችን እንኳን በሰላም መጣችሁ። በቆይታችሁ በርካታ የሆኑ ባህሎች፣ ታሪኮች፣ እሴቶች፣ የቱሪስት መዳረሻዎችን ትጎበኛላችሁ። መልካም ቆይታ የለለው ለመላው ኢትዮጵያ። ውድና የተከበራችሁ ተመልካቾቻችን እስካሁን ድረስ ስናሳያቸው የነበረውን ሃያኛውን የኢትዮጵያ ብሔሮች እና ብሔረሰቦች ህዝቦች በዓል ይህንን ይመስል ነበረ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ በሰላም ቆዩን።